ዳኔ እንዲህ ነው እንዲያ ነው ማለት አልፈልግም። ማለት እንደዚህ አይነት ቦታ መገኘት ተገቢ ነው ወይ? አንተስ ሰው ግን ይሄ እፍረት የሚባል ነገር ሸጧል ማለት ነው። የሰው ልጅ ማለት እንዴ አንተ እየተብዬው ትታሽ ትታሽቃብጣል አልነበረ እንዴ? ሄርሜላ ትወዳለች ትሰልቀልላለች ትፈለጥላለች እያልክ ስት ስታሽቃብጣል አልነበረ እንዴ? ለአብርሽ ዛሬ ምን ተገኝቶ ነው ለሩታ መተክ አጠየቂው ሙይ ታሙ ይለ ምናምን እያልክ ምትቀባጣጥረው አንተ ድንጋይ ነህ እንዴ? ሰላም ጤና ይስጥልኝ። ውድ እና የተከበራችሁ የቻናል ተከታታዮች ሰላማችሁ ይብዛልኝ። በያላችሁበት ይህን ቪዲዮ ላይክ ሼር አድርጓ ሳባትስተይት በኮመንት አስቀምጡ። የምሬ ነው። አንዳንድ ጊዜ መረገጥ ያለባቸው ሰዎች ሲረገጡ ጥሩ ነው። ልክ እንደነዚህ አይነቶቹ አሽቃባጭ በሰው ትዳር ውስጥ ገብተው የሰውን ትዳር የሚያመሰቃቅሉ አሽቃባጭ ሰዎች መረገጥ አለባቸው። የምሬ ነው። ይቺ ሴት ምን እንድትሆንላችሁ ነው የምትፈልጉት? ጨርቋን ጥላ ምናምን የሆነ እንድታብድ ነው እንድምትፈልጉት? ህልማችሁ ምንድን ነው? ይሄንን አንድ ፍሬ ልጅ ጡት ያልጠገበ ህፃን ልጅ ጥለው እንድትጠፋ ነው ወይንስ እንድታብድ ነው ምናምን፣ ያንን ነው እንድምትፈልጉት? እየሄዳችሁ ታሟል ጠይቂው ምናምን ምናምን፣ ምን ለማለት ፈልጋችሁ ነው? በእሷ ምክንያት ነው የታመመው፣ በአንቺ ምክንያት ነው የታመመው ለማለት ነው? እሷን ለማስጠቆር ነው? ምንድን ነው አልገባኝም። ራሱ ራሱ የታመመው በራሱ እጅ ነው፣ እያሳመማችሁትም ልጁን በሽተኛ ያደረጋችሁት እናንተ ናችሁ። የማይፈልገውን ህይወት እንዲኖር እየገፋፋችሁት ሄርሜላ ከሩታ በላይ ለአብርሽ ሀሳቢ አድርጋችሁ ነው እያያች ያላችሁት። ከሩታ በላይ የእውነት አፍቃሪና የእውነት ሀሳቢ ለአብርሽ የለም። ዛሬ መርዶ ነጋሪ መታችሁ። አብርሽ ታሟን ለምን አትጠይቂውም? ለምን እንደዚ እንደዛ አታረዩ ምናምን፣ እናንተ ስላላችኋት እንኳ አይደለም ይሄንን የምታደርገው ሂልኗ ሲያዛት ነው። እ ምን ነው ምን ነው አልሰበር አለቻችሁ። በቃ ጠንካራ ስለሆነች በዛ አጋጣሚ የሩታን ጥንካሬ እኔ በጣም ማድነቅ ፈልጋለኝ። የምሬ እንደምላችሁ እኔ ቦን ሰበራለኝ። አስቡት፣ ባሏ እየተሳመ ባሏ እየተሳመ እያየች ስታሻሸው አብሬ ልደር ምን ያላለች ነገር አለ? እኔ አስደስታለሁ። በምንድን ነው የምታስደስተው? አልጋ ላይ ምን ያላለችው ነገር አለ? የሴት እርኩስ፣ ያቺ እርኩስ፣ ይህ ሁሉ ችላ የኖረ ሴት ናት ሩታ። አስቡት ትኩስ አራስ ናት። ዛሬ ደግሞ መቶ ለምን አትጠይቂም? ይህንኛው ደግሞ ቢኒ ተብዬው አብርሸታ ሄርሜላ ጋር ወስኗል ሊሄድ ነው። ገደል ይግባ። ምን ይሰራላታል እንዴ? ምን ምን ምን ምን ለምን ይሄዳል ብላ ብላ ውካታ እንድትፈጥር አብርሽ ከሄርሜላ ጋር አገር ጥሎ ሄደ። ታዲያ ለሩታ ጋር የሚለውጠው ነገር አለ? ምንም የሚለወጥ ነገር እኮ አይኖርም። ለምን አብርሽ ሄደም እዝም ሆነም ከእሷ ጋር አይደለም። እዝም ሆኖ ከእሷ ጋር አይደለም። እዝም ሆኖ ደስተኛ አላደረጋትም። እዝም ሆኖ ከሄርሜላ ጋር ነው ያለው። ከሀገር ቢወጣ ለሩታ ጉዳቱ ምንድን ነው ነው? ምንም የምትጎደው ነገር የለም። የሰው ልጅ እኮ ራቀም ቀረበም ሲያስብላችሁ የእናንተን ሀሳብ መረዳ ሲችል ነው፣ መረዳ ሲችል ነው እንጂ ኖረም አልኖረም አጠገባ ኖረም ከአጠገባችሁ ምራቀ ትርጉም የለውም። ልቡ እናንተ ጋር ካልሆነ እናንተን ታላከበረ፣ እናንተ ጊዜ ካልሰጠ፣ እናንተን ካልወደዳችሁ፣ እንደ ሰው ካልቆጠራችሁ አብሮ መሆኑ ምን ዋጋ አለው? ዋጋ የለውም። እና አሁን ስለነገርካት ለምን ይሄዳል ምናምን እኔን ጥሎ ምናምን ብላ እንድታለቅስ ነው? አልገባኝም ቢኒ ተብየው ምን እንድትልፈልግ ምንም እኔ ጋ የሚያመጠው ለውጥ እኮ የለም አለች። ልክ ናት። ተሰብራለች። የተሰበረ ሰው ምላሽ ነው ትክክለኛውን መልስ ነው የመለሰችው። በጣም እናንተ ግን ትገርማላችሁ። የምር የረብስ በቃ አልሰበር አለቻችሁ በግድ ለመስበር። ይሄ ደግሞ እዩ ተብየው ሌላ ሀገር ሄደ ከሌላ ሴት ጋር መዝናናት በጣም እንደሚረብሽሽ አውቃለው አለ። ማዩ ተብዬው ይሄንን ለምን ያላት ይመስላችኋል? ለሩታ የሩታን ስሜት ለማወቅ ነው፣ ለማጥራት። ምን ያክል ነው ቦታ አሁን ያላት ለአብርሽ? የእውነት አሁንም ታስበው ውስጥ አታስበውም? ለምን እሱ ፍላጎቱ ምንድነው? ሄርሜላንና አብርሽ አንድ የማድረግ ስራ ነው እየሰራ ያለው። ገባችሁ እንጂ ለሩታ አስቦላት ነው እንዳትሉ በጭራሽ አስቦላት አይደለም የልብ ምቷን ለማዳመጥ ነው ይሄ ሾካካ አንተ ሾካካ ሰውማ ብትሆን እነዚህን ታስታርቅ ነበረ እየመጣ የልብ ምቷን ታዳምጣለ ምን ይሰማሻል ምናምን ነገር በገመድ ትታነቃሉ ይጠብቃት እንከፍ የሩታ መልስ ግን በጣም ተመቸኝ። እኔና አብሬ ብዙ ነገሮችን ስለጨረስን የጨረስን ስለወች ስለሆነ ምንም የሚፈጠር ነገር የለም ምንም የሚሰማኝ ነገር የለም። ነገር ግን ይህንን ቶሎ ውስጥ ከወሰነ የሚሄድ ከሆነ መታመሙ የውሸት ነው ምናምን ነገር አለች። አዎ መታመሙ የውሸት ነው። የኔ ውዴ አንቺን ስም ለማጥፋት የውሸት ነው። መች ታመመ? አልታመመም እ እንደታመመ አስመስሎ በአንቺን ስም አጥፍቶ ምናምን ምናምን ነገር ለመቀየስ ነው። አያችሁ፣ እዩ እዩ። ምን አላት አንጂ እኛ መተን ስለጠየቅሽ ነው ወይ ማስመሰል ይፈልግ ሽዋ አለ እሱ። ለምን እንደዛ ያላት ይመስላችኋል? የልብ ምቷን እያዳመጠ ነው። መተን ሊጠይቃት አይደለም የመጣው በመጀመሪያ እሷ አሁን ላይ ለአብርሽ ምን ያክል ቦታ እንዳላት ለማዳመጥ ነው የልብ መቷን እንጂ ሊጠይቃት አስቡ አይደለም። ሁለቱም ተልከው ነው የመጡት። ምን ያክል ነው ምን ይሰማታል? አሁን አብርሽ ብሄድ ከሄድ ሜለጋ ምን ይሰማታል? ሩታ አስቡ። አብርሽ ግን እነዚህ እንደነዚህ አይነቱ ሰዎች ነው አሁን ጓደኞች ብሎ የሚከተለው። እንደነዚህ አይነት ሰዎች የእሱን ትዳር ቁጭ ብለው በምን አይነት መንገድ እናፍርስ እያሉ ከሚሯሯጡ ሰዎች ጋራ ነው ጓደኞቼ ናቸው ብሎ አብሮ አስቡ። እንግዲህ በጣም ያሳዝናል። በዚህ ደረጃ በጣም ማለት ነው ብፈልገው ኑሮ ብዙ ነገር አደርግ ነበር አለች። እዚች ጋ እሱ ደግሞ ምን አለመልሶ ክፍተት እየፈጠረ ነው። ክፍተት ፈጣሪው ማን ነው በመጀመሪያ? ስንት ጊዜ ነው ሩታ እንዲመለስ ስንት ጊዜ ነው የደከመችው? እሷ የእውነት ጠልተው እኮ አይደለም፣ የእውነት ቆርጦላት አይደለም፣ ቤተሰብ ቆርጦላት አይደለም እንደዚህ ድርቅ ያለችው። አሁንም እንዲመለስ ነው። ከሰተቱ ግን እሱ እያደር እያደር እያደር ገደል እየገባ ነው ያለው። አንተ እዩ ተብዬው ክፍት እዚህ አባቱ ቤት መተ ደግሞ አፈልት ከፍት ነው እንዴ? አንቺ ነሽ ክፍተት የፈጠርሽው ምናምን ነገር ትላለክ እንዴ? ልጁን ራስክ ከማይፈልገው ሰው ጋራ እንዲኖር እየገፋፋክ ሄርሜላ ለአንተ ታስባለች፣ ትሰቀላለች፣ ትወዳለች ብቻም በነበርክበት ሰዓት እሷ ነበረች እያልክ እየገፋፋክ እሱን የማይፈልገውን ህይወት እንዲኖር እየገፋክ እዝ መተ ደግሞ አንቺ ነሽ ክፍተት የፈጠርሽ እያልክ አፈንት ከፍታለ። ለምን ስነ ስርዓት አትይዝም? ለምን በስንት ተከፍሎ እንደዚህ ምታሽቃብጥ ነገር ደግሞ ቢኒ ማለት ነው። ምን አይነት ጥያቄ ነው ለሩታ የምጠይቃት፣ እነሱ እዛ ከሄዱ በኋላ ምንም ነገር አይፈጠርም በአንቺ ላይ ምናምን ነገር። ምን አይነት ጥያቄ ነው? ለምንድነው የማይፈጠረው? የምትወደው ሰው እኮ ነው፣ የልጇ አባት ነው። እንደዛ አይነት ጥያቄ ለምን መጠየቅ አስፈለገ? ለእሷ እሱ የሆነ ነገር ይፈጠራል በሩታ ላይ እሱ ለእሷ ቦታ ከሌለው እንዴት ነው ነገሩ ባሌ እኔን ታላስከበረኝ ባሌ እኔ ትጎዳለች፣ ይሄንን ባደርግ ህይወቷን ታጣብኛለች ብሎ ካልተጨነቀልኝ ሌላው ሰው እንዲ ደው ሊጨነቅልኝ የሚችለው እሱ ካልተጨነቀላ ለሩታ ሩታ ላይ የሆነ ነገር ይፈጠራል፣ ይሄን ነገር አላደርግም ብሎ እሱ የሚሄድበትን ነገር ካላቆመ እንዴት ነው ሩታ እንደዛ አይነት ነገር ይፈጠራል ብላ ልትወስን የምትችለው? ምን አይነት ጥያቄ ነው የምጠይቋት? እነዚ ሰዎች ግን ጤረኛ ናቸው እንዴ? ምንድን አልጋ ላይ ውላል ማየት ነው እንዴ? ኔን አፈቃቸው አፈቅርሃለሁ ስትል ልክ እኮ ነው። ቢኒ አፈቅርሃለሁ እያለ ሄርሜላ ለአብርሽ ጠየቀችው፣ አደለ? ነገረችው፣ አደለ? እዛው ነው አንተም እዛው ነው፣ አብርሽም እዛው ነው። ለምን ጥሎ አልወጣም? ከዚህ በኋላ ምንድን ነው የሚቀረው? ቀለበት ነው። ልክ ነው ቢኒ። ስለዚህ ሩታ ክፍተት የፈጠረችው ወንድ ይዛ መታ ነው? አልገባኝም። በምን መንገድ ነው ክፍተት የፈጠረው? ልጅ ሊያይ መጣ ማለት ሩታን ፈልጋት ማለት አይደለም። ገባ ከዚህ ጋር ልጁን ፈልጎ መጣ እንጂ ሩታን ፈልጎ አይደለም። ክፍተት እየፈጠርሽ ያለሽ አንቺ ነሽ። ምን አገናኘው? እ ክፍተት የፈጠራችሁት በእነሱ ህይወት ውስጥ አንተ አቤል፣ እዛ ጋ ያላችሁ ግሪሳዎች ናችሁ እንጂ ሩታ አይደለችም። ሩታ ተወቃሽ አይደለችም፣ ወቃሽ ናት፣ ብትችል አቅሙ ቢኖራት ግን እናንተን የምትወቅስበት ጊዜም ሰዓትም አቅሙም የላትም። ስለዚህ ታዋት ትኑርበት። ለምን በዚህ ያክል ትፈታተናታላችሁ? አንድ ሴት ልጅ ላይ ምን ነው በረታችሁ? ለአንድ ሴት ሰላሳ ሆናችሁ በጣም ትገርማላችሁ። ለማንኛውም ወንድ ሁኑ እሺ፣ ይዛችሁ ተገኙ የሰውን ትዳር ከምታፈርሱ